ሴት ናት ብሎ ያጣጣለው ሳይገባው ትርጉሙ ሴትነት ክብሬ ነው የማዕረግ ስሜ ይህንን እመኑ የሴትነት ክብር የእምነት ጽናትን ከናቴ ወርሼ አደግኩ። በጥቂት በጥቂቱ የጥንካሬን እምነት እውነት ተላብሼ በለጋው ዕድሜ የህይወትን ቀንበር ቢጫን በጫንቃዬ ቦርቄ ሳልጨርስ፣ ከኩዮቼ ጋር በመፎካከሪያዬ ተሰጠኝ ተሰጠኝ የእናትነት ጸጋ። በትዳር ህይወት ውስጥ ቤትን እንድመራ አይከብድም አልልም። ሁለት ኃላፊነት የልጅና የቤት ሆኖብኝ፣ ተራራ መለስ ስብዬ ሳየው፣ ኋላዬን ስዳስስ እያርኩ ደፋ ቀና፣ ከባድ የነበሩ እነዚያን ጊዜያቶች ስንቱን ላስታውሳቸው የህይወትን ዳና። ደካማ ጠንካራ ሆኖ የተፈጠረ የለም ከእናቱ ማህፀን ሲወጣ ገና፣ አብስላ ጎምርታ ትሰራዋለች እንጂ ህይወት በራሷ ጎዳና